አቤሜሌክ ማለት የቃሉ ትርጉም እግዚአብሔር ንጉሴ ማለት ነው። ይህ ሰው የሩት መጽሐፍ የሚጀምርበት ሰው ነው፣ ነገር ግን ታሪኩ የሚጨርስበት ሰው አይደለም። የአቤሜሌክ ዋነኛ ትኩረቱ ምንም ይሁን ምን ከሞት ለማምለጥ መፈለጉ ነው። በዛን ወቅት በዛን ጊዜ ረሃብ ነው የሆነው። ረሃብ ደግሞ እንደምታቁት ጊዜ አይሰጥም፣ ከባድ ነው። አቤሜሌክ ራሱን ብቻ አይደለም፣ ሚስቱ አለች፣ ልጆቹ አሉ። ይሄንን መከራ ይሄን ችግር ይሄን ረሃብ ለመቋቋም የሚያስችል ትግስት አልነበረውም። ስለዚህ እንዴትም እንዴትም ይሁን ዋናው የአቤሜሌክ ትኩረት የነበረው ቤተሰቦቹን ከቤቴልሔም ወደ ሞዓብ በመውሰድ ከዛ ችግር በወቅቱ ከነበረው መከራና ስቃይ ማምለጥ ነበረ። ነገር ግን የሚያሳዝነው አቤሜሌክ ከሞት ሸሸ እንጂ ከሞት ማምለጥ አልቻለም። ይልቁኑ እንደውም መዘሱ ከራሱ አልፎ ለልጆቹ ሲተርፍ ትመለከታላችሁ። ወዳጆቼ ሞትን እየሸሹ ወደ ሞት መቅረብ ሊኖር እንደሚችል ከአቤሜሌክ መረዳት ይቻላል። በእስራኤል ረሃብ የተፈጥሮ አደጋ አይደለም፣ ከእግዚአብሔር ጋር የተገናኘ ጉዳይ እስራኤል በየትኛውም ዘመን ረሃብ ሲገጥማት ረሃብ የገጠማት ከእግዚአብሔር ጋር በተገናኘ ጉዳይ እንጂ በተፈጥሮ አደጋ ምክንያት አይደለም። በጦርነት ቢሸነፉ እስራኤላውያን ከእግዚአብሔር ጋር በተገናኘ ጉዳይ ነው። ቢራቡ ከእግዚአብሔር ጋር በተገናኘ ጉዳይ ነው። ቢማረኩ ቅጥራቸው ቢፈርስ፣ የተለያየ ችግር ቢገጥማቸው እነዚህ የቃል ኪዳን ሕዝቦች ያንን ነገር ተራሮች በኢየሩሳሌም ዙሪያ እንደሆኑ እግዚአብሔር በዚህ በቃል ኪዳኑ ሕዝብ ዙሪያ ስለሆነ ማለት ነው። ስለዚህ አቤሜሌክ በሁለት መልኩ ነገሮችን ማሰብ እንደነበረበት እረዳል። አንደኛው ማሰብ የነበረበት ነገር ምንድን ነው? አሁን ከገጠመው ችግር ከገጠመው ረሃብ ለማምለጥ በእርግጥ ረሃብ ጊዜ አይሰጥም። ከቤተልሔም ተነስቶ ወደ ሞዓብ ሲመጣ እንደ ሀገር እንደ እስራኤላዊ ይሄ ረሃብ ከተፈጥሮ ጋር የተገናኘ ሳይሆን ከእግዚአብሔር ጋር የተገናኘ እንደሆነ በማወቅ ስፍራውን ከመልቀቁ በፊት ማሰብ ማሰላሰል፣ የእግዚአብሔርን ዳግም ጉብኝት ከእግዚአብሔር ጋር የተበላሸውን ሪሌሽንሽፕ ማስተካከል ነው የነበረበት። ሁለተኛው ሀሳብ ደግሞ እነዚህ ሞዓባውያን የእግዚአብሔር ሕዝብ ጠላቶች እንደሆኑ ማየትና መረዳት ቁጭ ብሎ ማሰላሰል ከችግሩ ለመውጣት ከችግሩ ለማምለጥ የሄደው አማራጭ ያደረገው ወደ ከፋ ኪዳናዊ ችግር ነው። ወዳጆቼ ልክ እንደ አበሜሌክ ጊዜ የማይሰጥ ጥያቄ ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ። ልክ እንደ አበሜሌክ ሞትን ስለሸሻችሁት አይሸሻችሁም። አንዳንዶች ሞትን የምንሸሽ መስሎን በሸሸንበት ቦታ ግን ሞት ቀድሞ ሊያገኘን እንደሚችል ማሰብ መረዳት በጣም አስፈላጊ እንደሆነ አስባል አንዳንድ የምንወስናቸው ውሳኔዎች መዘዙ ለእኛ ብቻ ሳይሆን ለቤተሰባችን፣ ለልጆቻችን፣ ለልጅ ልጆቻችን፣ ለቤተ ክርስቲያናችን፣ ለሀገራችን ሊተርፍ እንደሚችል ማወቅ አለብን። እኔ ብቻዬን ነው መወስነው ማንም በእኔ ህይወት ምንም አያገባውም፣ አይመለከተውም፣ እዚህ ብኖር ባልኖር፣ ይህም ብሰራ ባልሰራ፣ ይህም ባደርግ ባላደርግ የሚል ግብታዊነት የተሞላበት ምንም አይነት ውሳኔ መወሰን በህይወታችን አስፈላጊ እንዳልሆነ እንድታውቁ እፈልጋለሁ። ምክንያቱም በእኛ ሀዘን የሚያዝን በእኛ ጉዳት ሚጎዳ በእኛ መውደቅ የሚወድቅ አብሮን እግዚአብሔር የሰጠን። ምክንያቱም ከንፋስ አልመጣንም ቤተሰብ አለን፣ ቤተክርስቲያን አለን። ስለዚህ ነገሮችን ቆም ብሎ ማሰብና ማየት በጣም ተገቢ ነው። ስለዚህ ወዳጆቻችን አንዳንድ ጊዜ ባልጠበቅነውና ፋታ በማይሰጥ የህይወት ቅርቃሩ ስንገባ ችግሩ ስንገባ ሁለት ነገሮችን ማሰብ መቻል አለብን። እዚህ ሁኔታ ውስጥ ገብተናል። ከዚህ ሁኔታ ለመውጣት ጊዜያዊ መፍትሄ ሳይሆን መፈለግ ያለብን ዘለቄታዊ መፍትሄ ማግኘት አለብን። ለጊዜው አደባብሰው ቢያርሱ ባለም ይመለሱ እንደ የሚል የአገሬ ሰው ማለት ነው። ለጊዜው መፍትሄ የመሰለን ነገር ለብዙ ዘመን ወይም ለዘላለም መዘዝ ይዞብን ሊመጣ እንደሚችል መረዳት በጣም ተገቢ ነው። አንዳንድ ሁኔታ ውስጥ ስትገቡ፣ ወዲያው ማጤን ያለባችሁ ከጎረቤቶቻችሁ፣ ከስራ ባልደረቦቻችሁ፣ ከጓደኞቻችሁ፣ ከፍቅረኞቻችሁ ጋር በተገናኘ ጉዳይ ሳይሆን ከእግዚአብሔር ጋር ያላችሁን ግንኙነት ማጤን ማስተዋል፣ እዛ ጉዳይ ላይ ያለ ክፍተት፣ መዘናጋት፣ የስሜት መቀዝቀስ፣ የሀሳብ መዋዠቆች አሉ ወይስ የሉም የሚለውን ነገር ማየት በጣም አስፈላጊ ነው። ታሪካችን አጭር እንዳይሆን ስም ያለው ለትውልድ የሚተላለፍ ሌጋሲ ማሳለፍ ካለብን ለጊዜው የሚገጥመን መከራ፣ ውጣ ውረድ፣ ቻሌንጆች እነዚህን ነገሮች በተመለከተ የምንወስናቸው ውሳኔዎች እንደ እግዚአብሔር ሐሳብ፣ እንደ ቃሉ ምክር፣ እንደ ፍቃዱ መሆን እንዳለበት ካብሜሌክ ህይወት ትመለከታላችሁ። አንዳንድ ሰዎች አጫጭር ታሪክ ያላቸው ሰዎች አሉ። በጣም ትንሽ ታሪክ ያላቸው ቢዝነስ የጀመሩ ከዛ ግን መቀጠል ያቃታቸው፣ ትዳር የጀመሩ መቀጠል ያቃታቸው፣ አገልግሎት የጀመሩ መቀጠል ያቃታቸው አሳዛኝ አጨራ የጨረሱ ብዙ ሰዎች አሉ። ወዳጆቼ ዋናውና ክብር ያለበት ነገር መጀመር ሳይሆን መጨረስ ስለሆነ በጣም ማሰብ ያለብን ስለ ጅማሪያችን አይደለም ስለ አጨራረሳችን ስለሆነ ከዚህ ሰው የምትረዱት ነገር እንዳለ አስባለሁ። የሩትን መጽሐፍ እያነበባችሁ ስትቀጥሉ እስራኤላውያን እንደ ተራቡ አልቀሩም፣ እንዳጡ አልቀሩም። አብረውት ያኔ አቤሜሌክ ሲወጣ ትቷቸው የወጣ ሰዎች እንደገና ተጎበኙ፣ እንደገና ታሰቡ። እግዚአብሔር ያችን ምድር እንደገና ጎበኛት እና ፊቱን ወደዛች ምድር መለሰ። ኑሃሚን ይሄን ሰማች። በዛን ወቅት ባሏ ሞቷል፣ ሁለት ልጆቿ ሞተዋል። ሩትን ይዛ ወደ ቤተልሔም እንደመጣች ትመለከታላችሁ። ወዳጆቼ አሁን ያላችሁበት ሁኔታ ያልፋል። አሁን የምታልፉበት ሁኔታ እንደ ዘበት እንደ ዋዛ ይቀራል። ምናልባት ዛሬ እያለቀሳችሁ የምታልፉበት ሁኔታ ነገ እየሳቃችሁ የምትመሰክሩበት ሊሆን እንደሚችል እንድታስቡ ፈልጋል። ስለዚህ እግዚአብሔር ይጎበኛችኋል። እግዚአብሔር ወደ እናንተ ፊቱን የሚመልስበት፣ እጁን ቀኙን የሚዘረጋበት፣ ምርኳችሁን የሚመልስበት፣ እንባችሁን የሚያብስበት ታሪካችሁን የሚቀይርበት፣ በተዋረዳችሁበት አንገት በደፋችሁበት ሰፈር በክብር በሹመት የምትሸለሙበት ዘመን እግዚአብሔር ለእናንተ ያዘጋጀው የክብር ዘመን አለ። የፀሐይ ዘመን አለ። እስቲ በደንብ አርጉና አሜን በሉ። ልክ ክረምት እንዳለ ሁሉ በጋ አለ። ማታ እንዳለ ሁሉ ቀን አለ። ልክ እንደዚሁ ጭጋግ እንዳለ ሁሉ ወገግታ አለ። ልክ እንደዚሁ ነው ወዳጆቼ፣ የማያልፍ ይመስላል እንጂ ያልፋል። የማይቀር ይመስላል እንጂ ይቀራል። ይገርማቸዋል። ዋናውና በጣም መሠረታዊው ጉዳይ የትኛውንም አይነት ውሳኔ

ረሃብ ገጥሟችኋል ማለት እናንተ የእግዚአብሔር ሰዎች አደላችሁም ወይም ደግሞ ጥሪ የላችሁም ማለት አደለም። አታችኋል ማለት ወይም ብቻችሁ ናችሁ ማለት ሕይወት እንደዚህ እንደሆነ ያበቃል ማለት አደለም። ስለዚህ ይስሐቅ መፍትሔ አድርጎ ያሰበው ወደ ግብፅ መውረድ ነበረ። እግዚአብሔር ግን ወደ ግብፅ እንዳይወርድ በዛ ምድር እንዲቀመጥ ነገረው። ረሃብ ዘመን ዘርዘራ መቶ ጥፍን አጨደ ተብሎ እንደተጻፈ ወዳጆቼ፣ አብርሃም ቆፍሯቸው የነበሩ የውሃ ጉድጓዶችን ቆፈራቸው፣ ውሃ ወጣለት። እንደገና መተው ደፈኑበት። አሁንም ቆፈረ፣ ውሃ ወጣለት። አሁንም ቆፈረ፣ ውሃ ወጣለት ተብሎ እንደተጻፈ ሁልጊዜ እናገራለሁ ያለው መሬቱ ሳይሆን ይስሐቅ እጅ ውስጥ ነው። ውሃው ያለው መሬቱ ሳይሆን በእግዚአብሔርና በአብርሃም መካከል ባለው ኮቨነንት ውስጥ ነው። እንጀራችሁ ያለው አየሩ ውስጥ አይደለም። እንጀራችሁ ያለው አፈር ውስጥ አይደለም። እንጀራችሁ ያለው ዲግሪያችሁ ውስጥ አይደለም። እንጀራችሁ ያለው በእናንተና በእግዚአብሔር መካከል ባለው ኮቨነንት ውስጥ ስለሆነ፣ ይሄ ኮቨነንት ያበላችኋል። ይሄ ኮቨነንት ይሸከማችኋል። ይሄ ኮቨነንት መጥፎውን ሲዝን ያሳልፋችኋል። ይሄ ኮቨነንት እዳችሁን ይከፍላል። እውነቴን ነው የምነግራችሁ፣ ካላችሁ ዘመን ይልቅ ባጣችሁ ዘመን የምትገዙት ይበዛል ከሞላ ላችሁ ዘመን ይልቅ በጉድለታችሁ ዘመን የእናንተ የሚሆን ነገር ይበዛላችኋል። ሰዎች አያያዛችሁን አይተው ሊጨርሱ ነው በቃ ብለው ሲጠብቁ፣ እግዚአብሔር እንደ አዲስ በክብር ያስጀምራችኋል። እግዚአብሔር እንደ አዲስ በክብር ያስጀምራችኋል። የእግዚአብሔር ቃል እንደሚናገር ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ሲለዋል ተብሎ እንደተጻፈ፣ ይሄም ሰው ደግሞ የሚሰራው ሁሉ ይከናወንለታል ተብሎ እንደተጻፈ። እኔ ባርካቸዋለሁ። በደረቅ ምድር፣ በደረቅ በረሃብ ዘመን ፍሬ እንደማያቋርጥ መጽሐፍ እንደሚናገር፣ ምድር ፍሬዋን ብትከለክል ከእግዚአብሔር ኪዳን የተነሳ የእናንተ ቤት ፍሬ ያፈራል፣ የእናንተ ሕይወት ፍሬ ያፈራል። በጌታ በኢየሱስም በፍሬ ትታወቃላችሁ። ለሰውም በማይቋረጥ ፍሬ እግዚአብሔር ይባርካቸዋል። የእግዚአብሔር መንፈስ እንደዚህ ባርካቸው ብሎ ይናገረኛል። ይኸውልህ ይኸውልህ መስከረም አፍርቶ ጥቅምት የሚረግፍ ጥቅምት ላይ አፍርቶ ህዳር ላይ የሚረግፍ ሳይሆን ስሯው ተይር አረንጓዴ የሆነ ፍሬያማ የሆነ ህይወት በጌታ በኢየሱስም ይኖራቸዋል። በኢየሱስም ይኖራቸዋል። ስሯው ተይር ፍሬያማ ትሆናላችሁ። በማይቋረጥ በረከት እግዚአብሔር አምላክ ይባርካቸዋል። ባረኳችሁ በጌታ በኢየሱስም። እንደውም የእግዚአብሔር ቃል ሲ ገር እንደዚህ ይላል። በኢዮቤልዩ ዓመት የሚከፍለው ብር ባይኖረው ነገር ግን እጁ ቢረጥም ተብሎ እንደተጻፈ ዛሬ ባርካቸዋለሁ። ከዚህ ቀን ጀምሮ እጃችሁ እርጥ ቢሆን፣ እጃችሁ እርጥ ቢሆን። ቅድም ነግሬያቸዋለሁ፣ እስራኤል ከእግዚአብሔር ጋር በተገናኘ ጉዳይ ነው ሊርባት የሚችለው ጠላትም ሊያሸንፋት የሚችለው። ከዚህ ውጪ እስራኤልን ተፈጥሮ ሊያስርባት አይችልም፣ ጠላት ሊጥላት አይችልም። እና አቤሜሌክ ማሰብ የነበረበት ጉዳይ የእስራኤል ፍሬያማነት ከእግዚአብሔር ጋር ያላት ኮኔክሽን ከእግዚአብሔር ጋር ያላት መጣበቅን ዛሬ ነግራቸዋለሁ። በኢትዮጵያ ምድር የሚቀጥለው ዘመን ዝናባማ ሆነ ፀሐያማ ሆነ የራሱ ጉዳይ ነው። የእግዚአብሔር በረከት ግን ወደ እናንተ ቤት ይገባል። የሰማያት መስኮት ይከፈታሉ። የእግዚአብሔር ቃል እንደሚናገር ነገ አንድ መስፈሪያ መልካም ዱቄት፣ አንድ ስቅል ዱቄት በዚኒያ ይሸጣል ብሎ ባለው ጊዜ እግዚአብሔር የሰማያትን መስኮት እንደሚከፍት እንደተናገረ ዛሬ ጸለይኩላችሁ። በማጣት ውስጥ ያላችሁ የሰማይ መስኮት ይከፈትላችኋል። ችግር ውስጥ ያላችሁ አላችሁ ብሎኛል ጌታ። የሰማይ መስኮት ይከፈትላችኋል። በኢየሱስ ይከፈትላችኋል። ስፍራን የሚያስለቅቅ ችግር ስፍራን የሚያስለቅቅ ፋታ የማይሰጥ ጊዜ የማይሰጥ እምነታችሁን የሚፈታተን ከእግዚአብሔር ጋር ያላችሁን ፌሎሽፕ ለእስከሚያበላሽ ድረስ ከባድ ጥያቄ ውስጥ ያላችሁ ሰዎች እግዚአብሔር እንደዚህ ይናገረኛል። እጎበኛቸዋለሁ፣ ይጎበኛቸዋል። እግዚአብሔር ፊቱን ወደ እናንተ ይመልሳል። እግዚአብሔር ዘጸአት መጽሐፍ ምዕራፍ 14 የሚናገረው የግብፅ ሰራዊት እየገሰገሰ ነው ይላል የእግዚአብሔር ቃል። ደግሞ እዛው ምዕራፍ ላይ እንደዚህ ይላል፣ የእስራኤል ሰዎችን እግዚአብሔር ምን ብሏቸው ነበረ? ድንኳን ሰርታችሁ ኤርትራ ባህር ፊት ለፊት ላይ ካምፓ አድርጉ ብሎ አስቀምጧቸው ነበረ። ይገርማል። እግዚአብሔር ይገርማል፣ አሰራሩ እናንተን አስቀምጧችሁ ጠላታችሁን ያስሮጠዋል። እናንተን አስቀምጧችሁ ጠላታችሁን ያፈጥነዋል። እናንተን አስቀምጧችሁ መሆን እኮ የነበረበት ምን መሰላችሁ? እናንተን ማሮጥ የነበረበት ጠላቶቻችሁን ይዞ እናንተን ማሮጥ ነበረበት። አንዳንድ ጊዜ ግን ይገርማል፣ እናንተን ያስቀምጥና ጠላቶቻችሁን ያፈጥናቸዋል። ራሱ ሊደርሽፑ ችግር ያለበት ሁሉ ይመስላል። ማለት ምን ማለት ነው? ኤርትራ ባህር ፊት ለፊት ላይ አምጥቶ አስቀምጧቸዋል። ወዳጆች፣ ይሄ መንገድ ከባዱ መንገድ ነው። ይሄ መንገድ ቀላሉ መንገድ አለ፣ ወደ ከነአን ለመሄድ ከተፈለገ ሾርት መንገድ አለ፣ አጭር መንገድ አለ፣ ምቹ መንገድ በቀላሉ የሚገባበት መንገድ እግዚአብሔር አምላክ ከባዱ መንገድን የሚመራችሁ ቀላሉ መንገድ እያለ ምክንያት እንዳለው ባለፈው ሳምንት ነግራቸዋል። ዞሮ ዞሮ ተቀምጠዋል የእስራኤል ሰዎች። የግብፅ ሰዎች ደግሞ ይቸኩላል። የግብፅ ሰዎች ደግሞ ይሮጣል። መውጫ የሌለው አጣብቅኝ ውስጥ ገብተዋል። ይሄ ፋታ የሚሰጥ አደለ። የእስራኤል ሰዎች ወዲያው ያሉት እንደዚህ ነው። በግብፅ መቃብር ስለሌለ ነው ወይ በምድረ በዳ እንድን ሞት ፈልገ ነው ወይ? ይሄ ፋታ የሚሰጥ አደለም። እየሮጠ የሚመጣው እኮ አድናቂ አደለም። እየሮጠ የሚመጣው ይሄ እኮ ሊያጨበጭብላቸው አደለም እኮ የሚመጣው። ከነ ህይወታቸው እኮ ሊውጧቸው እኮ ነው የሚመጣው ደግሞ ድጋሚ በእጃቸው ካስገቧቸው ትናንት ከገዟቸው በላይ ሊገዟቸው፣ ካስጨንቋቸው በላይ ሊያስጨንቋቸው ነው ሲሮጡ የመጡት እና የሚገርማችሁ ነገር በዚህ አጣብቅኝ ውስጥ መፍትሔው ምን እንደሆነ ቁጥር አስራ ሦስት ይናገራል። አትፍሩ፣ መፍትሔው ጸንታችሁ ቁሙ፣ የእግዚአብሔር ማዳን ታያላችሁ። መፍትሄው ይሄ ነው። መፍትሄው ተስፋ መቁረጥ አይደለም። መፍትሄው ማጉረምረም አይደለም። መፍትሄው ማፈግፈግ አይደለም። መፍትሄው መጨነቅ አይደለም። መፍትሄው አይዞአችሁ አለ፣ አትፍሩ አለ፣ ጸንታችሁ ቁሙ አለ፣ የእግዚአብሔርን ማዳን ታያላችሁ። በደንብ ፓርኩና አሜን ፓ በደንብ ፓርኩና አሜን ፓ አሁን መፍትሄው መፍጨርጨር አይደለም፣ ተስፋ መቁረጥ አይደለም፣ ማፈግፈግ አይደለም፣ መጨነቅ አይደለም። መፍትሄ ብትፍጨረጨርና ወደፊት ብትሮጥ ሞት ውስጥ ነው የምትገባው። ብታፈገፍግና ወደ ኋላ ብትመለስም ሞት ውስጥ ነው ምትገባው። ቁጭ ብለ ብትጨነቅም ጥቁሩ ነጫ ታረገው መፍትሄው እግዚአብሔርን መጠበቅ ሰዎች ማየት ትችላላችሁ። ለዚህ ነው ሙሴ እንደዚያን አትፍረዋል፣ ጸንታችሁ ቁመዋል፣ የእግዚአብሔርን ማዳን እዩዋል። ከዚህ በኋላ የሚሆነው ነገር መጠበቅ ማለት ወዳጆቼ፣ መፍጨርጨርህን አቁመ፣ እግዚአብሔር እንዲሰራ እድል መስጠት ማለት ነው። እጠብቃለሁ ስትል እኔ ሳልሆን አንተ ትሰራለ ገንዘቤ ሳይሆን ጭንቅላቴ ሳይሆን ችሎታዬ ሳይሆን ኮኔክሽኔ ሳይሆን፣ አንተ ትሰራለህ እያልከው ነው በጌታ በኢየሱስ ስም። እግዚአብሔር ከሰራ ደግሞ የአንድ ዓመቱን ጉዳይ በአንድ ቀን ይሰረዋል። በደምጩና ሜን ፓለ እግዚአብሔር ሲሰራ የአስር ዓመቱን ጉዳይ ወርውስ ይሰራዋል። አትፍሩ፣ ጠንታችሁ ቁሙ፣ የእግዚአብሔር ማዳን ታያላችሁ ማለት ተረጋጉ፣ ዘና በሉ ማለት ነው። እግዚአብሔር መጠበቅ ማለት መዘናጋ ሳይሆን እሱ እንዲሰራ ጊዜ መስጠት ማለት። እኔ ዛሬ ባረኳችሁ ነገራችሁ አምሮ ተሸላልሞ ተውቦ በኢየሱስ እምጃችሁ ይገባ፣ በኢየሱስ እምጃችሁ ይገባ፣ እቤታችሁ ይገባ። ከእናት ከአባት ቤት ስትወጣ አምነ የወጣው ዲግሪን አይደለም፣ እጅግ ላይ ካርታ ኖሮ አይደለም። ውጣ ሲልህ አምነ የወጣው ቃሉን ነው፣ አምነ የወጣው ደመናውን ነው እና የሚጠበቀው አድርግ የተባልከው ማድረግ ብቻ፣ የቀረው የቤት ስራ የሰማይ ነው። አንተ ጩና ሚባል እግዚአብሔር አምላክ ከፊት ለፊት ያለውን ከፍሎ በደረቅ ምድር ያሻግራል። ከኋላ ከሚከተለውን ደግሞ ለአንተ በተከፈተው በር አያሻግራቸው። ጠላቶቻችሁ ይግቦታሉ። እግዚአብሔር ድሞ ሲሰራው ይገርማል። ጎበዛናጺን እሱ የምድረ በዳናጺ ነው። ይሰራበታል፣ ይችልበታል። እንዴት ማበጀት እንዴት ማስተካከል ያለበት ይችልበታል። ይገርማል ይገርማል። እግዚአብሔር ስራን ሲሰራ ለቴስቲሞኒ እንዲመች አርጎ እግዚአብሔር ስራን ሲሰራ የሚጻፍ አርጎ ሚጻፍ። እግዚአብሔር አብርሃምን ከሀገር ከዘመድ ከወገን ተለይተ ውጣ ሲለው አብርሃም እኮ ቀብድ አልተቀበለም ሄለው

አለማለት አይደል በመጠበቅ መቀደም እንጂ ማሸነፍ ያለ፣ አይመስልንም እኛ በመሮጥ መቅደም፣ በመታገል መጣል፣ በመፈለግ ማግኘት ምናምን የሚመስል በመፈለግ የሚገኝ ቢሆን ኖሮ ሶስቱ ነገስታቶች ከሀገራቸው ውሃ ፍለጋ ከውሃው ነው የራቁት። ይገርማቸዋል ወደ ነቢዩ ከተመለሱ በኋላ ይለል እግዚአብሔር ቃል ጉድጓድ ቆፍሮ አላቸው እና ውሃው ከቁልቁለት ወደ ዳገት ወደ ኤዶሚያስ ምድረ በዳ እንደ ጎርፍ የመጣላቸው ሰዎቹ መልስ ፍለጋ ሲጓዙ ከመልሳቸው እየራቁ ለጥያቄያቸው እየቀረቡ የሄዱት ሄዱት። ምንም ነገር ፈልጋ አታገኝም ብራዘር። በመፈለግ የሚገኝ ቢሆን ኖሮ እነዚህ ሶስት ነገስታቶች ፈልገው ፈልገው ባገኙ ነበረ። ነገር ግን ወደ እግዚአብሔር ሲመለሱ፣ ወደ ነብዩ ሲመለሱ እንደዚህ አላቸው፣ ጉድጓድ ቆፍሩ አላቸው። ጉድጓድ ቆፈሩ። ደመና አታዩ ዝናብም አታዩ፣ የሸለቆ ሸለቆ በውሃ ይሞላል አለች እና እኛም ይመስለን ምንድን ነው በመፈለግ ማግኘት፣ በመሮጥ መቅደም፣ በመታገል መጣል የሚቻል ይመስለናል። ሰማይ እንደሱ አይሰራም። መሰላል ለመውጣት አለው ልዩ ብላት የላዩን ጨብጦ የራችሁን ረግጠው እንደገና ላይ መንጠራራት የሰው ሂሳብ ነው። የእግዚአብሔር ሂሳብ ይገርማል። ልክ በጠላ ስትከበብ አጣብቅኙ ስትገባ ተግዳሮት ሲመጣ ዘና፣ ፈታ፣ ለቀቅ፣ ሞልቀቅ፣ ደልቀቅ ብለ በእግዚአብሔር ላይ ታምነ በውዷ የተማመነች እቺ ማነች እንደሚባል አንተ የሰማኝ ሰው አሜን። እግዚአብሔር እንድጠብቁት የሚፈልገው መጠበቅ የባህሪያችን መፈተን ስለሆነ ነው። ለታላቅነት ያለን ታማኝነት ስለሚፈተን እግዚአብሔር ዮሴፍን ወዲያው ሊያከብረው እየቻል እግዚአብሔር ዮሴፍን ወዲያው ሊያከብረው ያልፈለገበት ምክንያት መጠበቅ የባህሪ መፈተን ስለሆነ ነው። የተደረገላችሁ ነፃ ስጦታ ብቻ ሳይሆን በእግዚአብሔር እጅ ስራ የተሰራው እናንተነታችሁ ውጤትም ጭምር እንደሆነ የማያደርግ ለምንድ ነው እግዚአብሔር ሙሴን ከፈርዖን ቤተ መንግስት አውጥቶ በግ ጠባቂ ያረገው? የበግረኛ ያረገው? ወዳጄ፣ የሰው እረኛ ከመሆን የሚቀድመው የበግረኛ ነው። ዳዊት ንጉስ ከመሆኑ በፊት ለምንድ ነው በዛ ሰልፍ ውስጥ ያለፈው? ትዚላችሁ ከነበረ ያባቱ ለዛውም በጎቹ የእሱ አይደሉም። ለዛውም በጎቹ ብዙ አይደሉም ጥቂት ናቸው። እና የእግዚአብሔርን ሕዝብ በመሪነት በረኛነት፣ በንጉስነት ከመቀበሉ በፊት በእሰይ በጎች የተፈተነ ልጅ ነበረ ዳዊት። ከበጎቹ መካከል አንድ ደቦል አንድ አንበሳ መጥቶ ሲወስድብኝ ቆሜ አይ ነበር አይልም፣ ተከታትዬ ማጅራቱን ይዤ አስጥለው ነበር። በጎቹን ብዙ ሙያተኛ እረኞች አሉ ጥለው የሚጠፉ ዳዊት ግን ደሱ አይደለም እና መጠበቅ የባህሪ መፈተን ስለሆነ ማግኘታችን ካላሳቀን ማጣታችን አያስለቅሰን፣ መውጣታችን ካላስኮፈሰን መውረዳችን አያስኮፈሰን። ስለዚህ ነው እግዚአብሔር እንድጠብቁ በመጠበቅ ማሸነፍ ያለው የባህሪ መፈተን ስለሆነ ነው። ወዳጆች፣ ሰው በቀላሉ ያገኘው ነገር ዋጋው ርካሽ ይሆንበታል። ኢዝሊ አቬለብል የሆነ ነገር እኮ ዋጋው ርካሽ ነው የሚሆነው። ስለዚህ እግዚአብሔር አምላክ አሳልፎ የሚሰጥ ነገር ብዙ ሰዎች ፈልገው ያላገኙት ነገር እንደሆነ እንድታውቅ ስለሚፈልግ ያንተ ነው። ፕሮሚስ ገብቶልሃል ያረግልሃል። ፕሮሚስ ገብቶልሃል ያሻግርሃል። ፕሮሚስ ገብቶልሃል

አጉረምረም መፍጨርጨር ወደኋላ ወደ ኋላ ማለት አይጠበቅም። በመጠበቅ ማሽን ሁላችሁ መጽሐፍ ቅዱሳችሁን በዮሐንስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 14 ጀምሮ ብታወጡ አላዛር ሞተ ይላቸውና ቀጥሎ ሲናገር አላዛር ሞቶ ሶስት ቀን ሆኖታል። ጌታ እንደዚህ አለ፣ አላዛር አላቸው ለደቀ መዛሙርቱ ሞተ፣ እንድታምኑ በዛ ባለመኖቴ ምን እያደረገ መሰለ ጌታ? ለእምነታቸው የመሰረት ድንጋይ እያስቀመጠ ነው። ለየትኛው እሱ ሲሞት ሲቀበር፣ እስከ መጨረሻው እምነታቸውን እንዲጠብቁ ይሄ አላዛር

የስኬታችን ምስጋና የእግዚአብሔር ብቻ እንዲሆን ስለሚፈለግ በስኬት ተራራ ጫፍ ላይም ቁሙ፣ በተስፋ መቁረጥ ሸለቆ ውስጥም ተሰረሩ እግዚአብሔር ላይ እምነት እንዲኖራችሁ ትምክታችሁ ከእናንተ እንዳይሆን፣ ምስጋናው የእሱ ብቻ እንዲሆን ስለሚፈልግ እግዚአብሔር አምላክ ራሱ መስራት ይፈልጋል። እግዚአብሔር ጌዲዮንን ቀንሳ ቀንሳ መቀነስ ማሸነፍ በመንፈሳዊ ዓለም ሲሆን መጽሐፍ ቅዱስ ውስጥ ያላችሁ፣ በዚህ አገር ሂሳብ፣ በምድር ሂሳብ መጨመር ነው ማሸነፍ፣ ማብዛት ነው ማሸነፍ። በመንፈሳዊ ዓለም ሥርዓት ግን መቀነስ ማሸነፍ ሲሆን ጌዲዮን ጋር ታያላችሁ። ከሰላሳ ሁለት ሺህ ወታደር ሶስት መቶ እስኪቀር ድረስ አስቀነሰው እግዚአብሔር። ለመሰላችሁ ድሉ የሰራዊታቸው ሳይሆን የጌታ እንደሆነ በመጠበቅ ውስጥ ማሸነፍ ከፈለጋችሁ በእግዚአብሔር ታመኑ። ዮሴፍን ከተረሳበት አስታውሶ በአንድ ጀመር ዝ እስረኛ የነበረውን ሰው ጠቅላይ ሚኒስተር እንዳደረገው ልክ እግዚአብሔር እችላ ያለው ሰዓት ሲሞላ የአንተ ሲዝን ሲመጣ ኖዋል፣ ሊያቆመው የሚችል አንድም የሰው ኃይል ይኖረ። እስራኤል ሰዎች አጉረመረሙ፣ ምድረበዳ ቀርተዋል። በመጠበቅ ማሸነፍ ከፈለግ ማጉረምረም ይሰራ። እግዚአብሔር እያለ ያለው እንዳይሳቅ ነው። በመጠበቅ ታሸንፋለ። ስፍራህን እንዳትለቅር ያለ